ሰላም ሰላም እንደምናላችሁልኝ። ዛሬ እጅግ በጣም ደስ የሚል ደብዳቤ ደርሶኛል። ብዙውን ጊዜ የሚደርስን ደብዳቤዎች ያው የክፍያ ስለሆኑ ደስ አይሉም። ለማንኛውም እንኳን ደስ አላችሁ። ልጆቻችሁ አሁን ወደ ትምህርት ቤት እንዲህ እንዲሄዱላችሁ ደብዳቤ የደረሳችሁ ወላጆች በጠቅላላ 2020 እስከ 2019 ይቅርታ፣ እስከ 2020 የተወለዱ ልጆች እዚህ ባደን እኔ በምኖርበት ቦታ ማለት ነው። ልጆቻችን አሁን አንደኛ ክፍል ይገባሉ። እንኳን ለዚህ አደረሳችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደስ ብሎኛል እና እዚህ ደብዳቤ ውስጥ አንዳንድ የተጻፉ ነገሮች አሉ። ከእሱንም እስቲ አብረን እናያለን። ኦኬ ልጆቻችን በቀን ወይም ደግሞ በቀን ስንት ሰዓት ቴሌቪዥን ያያሉ፣ ስልክ ይጠቀማሉ ታብሌት ይጠቀማሉ ኮምፒውተር ወይም ደግሞ ሌላ መጫወቻዎችን በቀን ስንት ሰዓት ይጠቀማሉ ያሉ ምንም ነገር ሳንወሻሽ ማለት ነው ኦኬ እዚህ ጋራ በጣም የገረመኝ የመጨረሻ ላይ ሜአለስ ፊርስቱ እንደሚለው ከአራት ሰዓታት በላይ የሚላለ ከሁለት እስከ አራት ሰዓት የሚላለ ከአንድ እስከ ሁለት ሰዓት የሚላለ ኦኬ በጣም የገረመኝ እኔ እዚህ ጋር ሰላሳ ደቂቃ ብያለሁኝ በቀን ሰላሳ ደቂቃ ሁል ጊዜ አትጠቀም፣ የማንወሻሸው ነገር ማለት ነው። ግን ይሄ አስራ አምስት ደቂቃው የማይጠቀሙ ልጆችም አሉ። ከአንድ ሰዓት እስከ አንድ ሰዓት ከግማሽም የሚጠቀሙ ልጆች አሉ። ልጆቻችሁ ምን ያህል ጊዜ ቴሌቪዥን ይጠቀማሉ ወይ ደግሞ ዩቱብ ኪድ፣ የተለያዩ ነገሮችን ምንም ነገር ሳትዋሹ ለምን ያህል ጊዜ እንዲያዩ ታደርጓቸዋላችሁ? አሁን ትምህርት ቤት አንድ ሳብጀክት አርባ አምስት ደቂቃ ነው። እንግዲህ አርባ አምስት ደቂቃ ሙሉ ትምህርት ልጆቻችን ኮንሰንትሬት አድርገው መምህራኗን መከታተል ይችላሉ ወይ? ኦኬ፣ ሳይሰለቻቸው ሳይደክማቸው በመሀል ሌላ ነገር ሳያስፈልጋቸው እንዴት ነው የሚያደርጉት? እስኪ እሱ ላይ አብረን መስራት አለብን። ግዜ ያለን አሁንም ጊዜ ያለን አንድ ሰው ልምዱን የለመደውን ልምድ ለማስቀየር የሚያስፈልገን ስንት ሰዓት ቢሆን ነው እስከ ሁለት ሳምንት ከሁለት ሳምንት እስከ አራት ሳምንት ድረስ የሰው ልጆች ልምድ ሳይንሱን እንደሚለው ማስቀየር እንችላለን። እናም ተገቢ የሆነ ጊዜ ስላለን ይሄ ቴሌቪዥን እና ኮምፒውተር ታብሌት ምናምን የሚጠቀሙ ልጆች ካሉ እንዴት ነው ቀስ ብለን በአንድ ጊዜ አይደለም፣ ቀስ ብለን ከዛ የምናወጣቸው ቀስ እያለ ማለት ነው ስቴፕ ባይ ስቴፕ። እሱ ላይ መስራት እፈልጋለሁ። ሌላው ደግሞ ሌላው ደግሞ ጥያቄ እዚህ ጋር እኔ ሁለት ልጆች ትምህርት ቤት አሉኝ። ሌላው እዚህ ጋር ይሄ አዲስ ጥያቄ ነው። ኦኬ ከኮሮና ፓንዳሚ በኋላ የመጣ ጥያቄ ነው እና ትንሽ ኦኬ፣ ከስድስት ዓመት በፊትና ከስምንት ከዘጠኝ ዓመት በፊት ነው ልጆቹ የትምህርት ቤት ሄዱት። እዚህ ጋር ትንሽ ችግር ሀሳብ አሉት ወይ ሀሳብ ይገባውታል ወይ፣ ይጨነቃሉ ወይ፣ ልጄ ትምህርት ቤት ብትገባ ችግር አለ ወይ፣ ፋሚሊዎች ችግር አለ ወይ ኦኬ እና ሀሳብ ካለባችሁ ችግር ካለባችሁ ወይ ደግሞ ልጃችሁ ትክክለኛ የሆነውን ሂደት አስተዳደግ እያደገ አይደለም ብላችሁ የምታስቡ ከሆነ ያ ማለት ትችላላችሁ። ከዛ እነሱ ምን አይነት ሶር ግን ሀሳብ ነው ችግር ነው ያለበት ምን አይነት ነው የሚለውን እዚህ ከታች ከታች ትጽፋላችሁ። ኦኬ በዚህ ጋር ናይ ነው የሚያልኩትኝ እስካሁን ድረስ እንደዚህ አይነት ነገር አልነበረም። ሌላው ደግሞ ቫዚንድ ሽትያርከን ውንድ ብጋቡንጌረስኪንድ የልጆች ወት ጥንካሬ እና ተሰጥኦ ምንድን ነው እዚህ ጋር ምንድን ነው ራሳቸውን የቻሉ ልጆች አሉ ዛስበውስጥ የሆኑ በራሳቸው የሚተማመኑ ልጆች አሉ እኔ በጣም ብዙ ነገር ከታች ስለ ጻፍኩኝ ነው እዚጋ የሸፈንኩትኝ በጣም ብዙ ነገሮች አሉ ስለ ልጆቻችን መጻፍ የምንችለው እንደዚህ ክሌታን የሚወዱ ልጆች አሉ የሚደንሱ ዋና የሚዋኙ ልጆች አሉ። በጣም የተለያዩ ሆቢ ያላቸው ኢንስትሩመንት የሚጫወቱ ልጆች አሉ። ኳስ የሚጫወቱ ልጆች አሉ። ለረጅም ጊዜ ኮንሰንትሬት የሚያደርጉ ልጆች አሉ። ይህን ሁሉ ነገር መጽሐፍ ትችላላችሁ ማለት ነው። እዚህ ጋር የልጆቻችንን ጥንካሬ እና ተሰጥኦአቸው የሚወዱትን ነገር እዚህ ጋር በጠቅላላ ሶስት ገጽ አለው፣ ወይም እየተሰመረ መሙላት ትችላላችሁ ማለት ነው። እሺ አሁን እኛ ከልጆቻችን ጋር አቤት ውስጥ ምን እንስራ ምን እንስራ? ይሄን አሁን ፈተን ይፈተናሉ፣ ወደ ትምህርት ቤት ተሄዳሉ ወይ ደግሞ ፎርሹ ሊያስፈልጋቸው የሚባለው ፈተና አለ። ቀጠሯለን እንቀጥራለን። ግን እኛ ልጆቻችን ላይ እስከዛ ምን እንስራ? ምን እናደርግ? አንድ ነገር ልንገራችሁ። ሳይንሱ የሚለው ጥናቱ ምሩምሩም የሚለው ማለት ነው እድሜያቸው ከሁለት እስከ ሶስት አመት የሆኑ ልጆች አስር ደቂቃ ኮንሰንትሬት ሊያደርጉ ይችላሉ። እሱንም ክሪያቲቭ የሆነ ነገር እናንተ ክሪያቲቭ ማለት ለምሳሌ ቴሌቪዥን ሲያው ከለሮች ይቀያየራሉ፣ በጣም ይፈጥናሉ። መሀል ላይ የሚያስቅ ነገር አለ፣ መሀል ላይ የሚያሳዝን ነገር አለ። ገብቷችኋል? ለዚህ ነው ቲቪ ላይ በጣም የሚቆዩት። እናንተም የሆነ ነገር እናስተምራቸዋለን ብላችሁ ስትነሱ ማለት ነው እናትነትና አባትነትህን እንዳትዘነጋ። እዚህ ጋር አንተ አስተማሪ አይደለሽም መምህርም አይደለክም። እናት ነሽ፣ አባት ነሽ። ፕሮቴክት ነው የምታረጊያቸው። ግን በትንሹ በፍቅር እድሜያቸው ከአራት እስከ ስድስት ሲሆኑ ልጆች ከአምስት እስከ አስር ደቂቃ ኮንሰንትሬት ያደርጋሉ። አስር ደቂቃ ታይም ታደርጋላችሁ ኦኬ፣ ታይማ ትይዛላችሁ። እሱም ስማርት ስልካችሁ ላይ ሊሆን ይችላል እና አብረን ታይማ እናደርግ ትሉታላችሁ። አስር ደቂቃ ይህ አስር ደቂቃ እስከሚያልቅ ድረስ ሻይ ውሃ፣ ይሄ የሚቆረጠም ነገር ካለ ጠረጴዛ ላይ ታስቀምጣላችሁ። አብራችኋቸው ማለት ነው። ለመጀመሪያ ጊዜ እንደዚህ አይነት መጽሐፍቶችን ገዝታችሁ ፎርሹል ብሎክ የተለያዩ እስቴሽነሪዎች ውስጥ አለላችሁ። ኦኬ ትገዙና ይህንን ቀስ ብላችሁ ገጽ አንድ ኦኬ፣ ከዛ ገጽ ሁለት እዚህ ጋር ይህንን ሲሰሩ ሲሳሳቱ፣ ላጴ ሲሳችሁ እንዳሰርዙባቸው። ይሄ ትክክል አይደለም ብላችሁ እንዳትሏቸው። ከጨረሱ በኋላ የምታዘጋጁት እሽቴምፕል ካላችሁ በሱ ታደርጉላቸኋላችሁ አለበለዚያ ስዕል ታደርጉላቸዋላችሁ። ለምሳሌ እኔ እዚህ ጋር ያደረግኩትኛን ነገር አለ ይታያቸዋል። እዚህ ጋር ከአስሩም አስሩንም አግኝተዋለች እና ደስ እንዲላት ማለት ነው። አስር ከአስር አግኝተሻዋል እና ግፉ እንድንትሮል ብዬ የሆነ ስማል ነገር ያደረግኩላትኝ። ተግባባን እንጂ እናንተ ይልካ ልክ ነው። ብላችሁ ይሄ የእናንተ መጽሐፍ አይደለም አይመለከታችሁም። የእነሱ መጽሐፍ ነው። እነሱ ናቸው እንትን የሚሉት የሚሰሩት መጽሐፍቱ ላይ ማለት ነው። ኦኬ፣ እንዲሰሩ ታደርጓችኋላችሁ። ተግባብተናል። ቀስ እያላችሁ ቀስ እያላችሁ ታስተምሯችኋላችሁ። አስር ደቂቃ ከዛ ደግሞ በሚቀጥለው ደግሞ ሁለት ደቂቃ ልጨምሪበት ትቻለች፣ ልጨምርበት ትቻለች በቀን በቀን ከዛ ቀስ ቀስ እያለን እናስተምራችኋለን ማለት ነው። እንደዚህ ይታያችኋል። እራሷ ነች የምታገናኘው ከተሳሳተችም ከተሳሳተ ማለት ነው በኋላ ነው እንደዚህ መሆን አለበት ብላችሁ የምትሉት እንጂ እዛ ጋር እናንተ አትሰርዙም፣ እናንተ አትደልዙም፣ እናንተ እራሳቸውን አትቀርጹም። እርሳሳቸውን እንዲቀርጹ እራሳቸው ወረቀት እንዲቆርጡ ነው እኛ የምናሳያቸው፣ ቀስ እያለን ኦኬ። ትምህርት ቤቱም ትንሽ ቀለል እንዲላቸው ትምህርት ቤቱ ሳይሆን ፎርሹ አሁን ኪንደር ጋርደን አንድ አመት እስከሚቀጥለው ሴፕቴምበር ድረስ ፎርሹለ ስለሚያዘጋጇቸው፣ እኛም ቤት ውስጥ በቀን አስር ደቂቃ ኦኬ፣ ከዛ በላይ መጽሐፉን ለምሳሌ እኔ እዚህ ጠረጴዛ ላይ አስቀምጠዋለሁ ቤት ውስጥ ኦኬ። እና ደስ ባላት ጊዜ ራሷ እየገለጠች ነው የምትሰራው። እኔ አስ እኔ ከኔ ጋር ቁጭ ብላ ሳይሆን ማለት ነው። ለምሳሌ እዚህ ጋር በ16 ፌብርዋር 2025 ቼክ አድርጌላታለሁ። ኦኬ በጣም ደስ የሚላቸው ታስቀምጡታላችሁ። ኦኬ። እዚህ ጋር እንትን የተሳሳታልን መድገም አለብን ብዬ ጽፌላታለሁ። ራሳቸው ናቸው የሚሰሩት፣ እናንተ አደለም የምትሰሩት። ይህን አብራቱ ታስቀምጣላችሁ። ራሳቸው እንደቀልድ ከተቀመጠ ወረቀቱ ከተቀመጠ ራሳቸው እንደቀልድ ይሰሩታል ማለት ነው። ተግባባን። በተረፈ መልካም ጊዜ። እንደዚህ አይነት ቪዲዮዎቹን አብረን እንሰራለን። ጊዜ ሲኖር ላይፍ ገብቼ እንነጋግራለን። ቻው።